ቅዱስ ቅዱስ አሐዱ አምላክ አሜን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሃያ አራቱ ካህናተ ሰማይን ዜናቸውን ክብራቸው መናገር እንጀምራለን ቅዱሳን መላእክት ምህረትን ከእግዚአብሔር ወደ ሰው ልጅ ጸሎትን ከሰው ወደ እግዚአብሔር የሚያደርሰው ለዘላለም የማይሞቱ ረቂቃን መናፍስት ናቸው በማዕረጋቸው በነገዳቸው ኪሩቤል ሱራፌል ኃይላት አርባብ መናብርት ስልጣናት መኳንንት ሊቃናት መላእክት ተብሎ ይመደባሉ በአቀማመጥ ኪሩቤል ሱራፌል ኃይላት በኢዮር አርባብ መናብርት ስልጣናት በራማ መኳንንት ሊቃናት መላእክት በኤረር አስፍሯቸዋል እግዚአብሔር አምላክ በተሰው ተሰውረባቸው የዜዳ ቢሎሴን የፈጠሯቸው በማለት መንፈስ ቅዱስ ሳረጋግጦ ረቡ ስሙ የተጻፈበትን ሰሌዳ ሰጥቷቸው አንድ ምድ በነገ የተፈጠሩ ብርሃናት እውቀት ሆኗቸው ቅዱሳን መላእክት ቅዱስ አብ ቅዱስ እግዚአብሔር ወልድ ቅዱስ እግዚአብሔር መንፈስ ቅዱስ ብለው ሚስጥረ ስላሴን አመልጦ አሰፍተው ተናግረዋል። የሃይማኖት ምክንያት አድርጎ በየ ነገዳቸው አለቃ ሹሞ ተቀብቷቸዋል፣ ክብሯቸዋል። በዚህም መሰረት በየሩ ያሉ መላእክት አራት አለቃ አርባ ነገድ ሆነው የተመደቡ ሲሆን ከነዚህም አስሩ ኪሩቤል አስ ሱራፌል ነገር ነገድ ነው ቁጥርም 99 ነገር ነገድ ናቸው። እግዚአብሔር አምላካችን ሃያ አራቱ ካህናተ ሊቃነ መላእክት መርጦ በመንበረ መንግስት ዙሪያ ክንፍለ ክንፋ ይዞ አቁሟቸዋል። የብርሃን ዘውዳ ክሌላ ደፍቶላቸው የብርሃን መስቀል ማጠንት ወርቃ ይዟቸው እንዲህ አድርጎ ቅዱስ ቅዱስ ቅዱስ እያሉ እንዲያመሰግኑ አድርጓቸዋል። እነዚህም ካህናተ ሰማይ ሱራፌል ይባሉ። በመጽሐፈ ስንክሳር ተመዝግቦ እንደምናገኘው በየአመቱ ህዳር 23 24 ቀን በእግዚአብሔር ዙፋን ፊት ቆመው ሰማይ አገልግሎት የሚሰ ሲገለጡ የካህናት ሰማይ መታሰቢያ ባላቸው ነው። በዛሬ ዝግጅታችን ስለ ካህናት ሰማይ አገልግሎት የሚያስገነዘብ አጭር ትምህርት ይዘንላቸው ቀርበናል። ሱራፌል ማለት መላከ ካህናት ሰማይ አንዱ ማለት ነው። ሱራፌ ሱራፌል፣ ሱራፌ በጽራት ስራፌ፣ በብራ ስራፌ ማለት የነገር ስም ነው። ሉል መላክ፣ ሉላን መላይ፣ ትሊቃናም የሚያጥኑ ካህናት፣ ቀሳውስት፣ ቀዳሾች ማለት ነው። ኪናን ወልድ ክፍሌ። ከዚህ ላይ ሱራፌ ነጠላ ቁጥር፣ ሱራፌል ደግሞ ብዙ ቁጥርን ያመለክታል። ሱራፌል ለቅዱሳን በሰው አምሳል በመገለጣቸው ሽማግሌዎች ተብሎ ተጠርተዋል። በግዕዝ ቋንቋ ደግሞ ካህናተ ሰማይ ይባላል። ይሄውም በእግዚአብሔር ዙፋን ፊት የቆሙ የሚሰጡት ሰማዊ አገልግሎት የሚያመለክት ስም ነው። በመጽሐፈ ስነ ፍጥረት እንደተገለጠው እግዚአብሔር አምላክ በለተ ሰኑ ሰኞ ከኪሩቤል ሰራዊት ገጸ ሰብና ገጽ አንበሳ ከሱራፌል ሰራዊት ገጸ ንስርና ገጽ እንስሳ ከኢየሩሳሌም ሰማይት በላይ ከሳይማይ ውሉድ በታች ጀርባቸውን ወደ ውስጥ ፊታቸውን ወደ ውጭ አድርጎ አቆማቸው። ይህም የኔታ የኔን ፈጣሪያቸውን ፊት ማየት አትቻላቸው ሲል ነው ኪሩቤል አለቃቸው ማለት ገጸ እንሰብና ገጸ እንስሳ ገጸ አንበሳ ኪሩቤል የሱራፌል አለቃቸው ማለት ነው። ገጸ ንስርና ገጸ ላም ደግሞ ሱራፊል ይባላል። ስነ ፍጥረት ዘውድ ወንጌላዊ ዮሐንስ በላይ በዙሪያው ሀያ አራቱ ካህናተ ሰማይ ያሉ በፊታቸው በጉንስል ደም የተረጨ ልብስ የታተመ ታተመ መጽሐፍ ያሉ መንበሩም በዞሩ ቁጥር ያለ በጉስልና በደም የተለታለለች ልብስ ለታመተመ መጽሐፍ ሶስት ጊዜ ሰግዳሉ፣ በማለት ስለ ሱራፊል ሰማያዊ አገልግሎት የተናገረ ሲሆን በፊታቸው በጉስል ያያሉ ያሉ ለቱ የክርስቶስ ትብስት በጌትነት ያዩታል ለማለት ነው። ወደቁ ሲልም በስ መስገዳቸውን ያመለክታል። በግ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ደም የተረጨች ልብስ ማለቱ ክርስቶስ ስለኛ መከራ መቀበሉን፣ የታተመ መጽሐፍ የክርስቶስ ትብስት የማይመረመር መሆኑን፣ ለበጉ ስለታለለች ልብስና ለታለለው መጽሐፍ ሶስት ጊዜ ይሰግዳሉ ሲል እግዚአብሔር አብና እግዚአብሔር መንፈስ ቅዱስ ጋር በአንድነት በሶስትነት ለሚመለከተው ለክርስቶስ ደም ደጋግሞ ምስጋና ማቅረባቸው መገዛታቸው ያመለክታል። የሰልስቱ ቅዳሴ አንደምታ ተርጓሚ ነቢዩ ሕዝቅኤል ካህናተ ሰማይ ያለ ዘር መገኘታቸውን ሲያመለክት በመንበሩ ዙፋን ቆመው ያሉ ካህናት ህብራቸው መርገድ የሚባል ዕንቁ ይመስላል በማለት ተናግሯል። ጸጋቸውን ሲገልጽ ደግሞ ብሩህ ልብስ ለብሰዋል። ክብራቸውን ሲመክር ሲመሰክርም በራሳቸው ላይ አክሊል ደፍተዋል ብሏል። ነጭ ልብስ ለብሰው መታየታቸው ንጽህናቸው የቅድስናቸው መገለጫ ሲሆን በራሳቸው ላይ የተቀናጁትን ዘውድ ደግሞ እግዚአብሔር ዘንድ የተሰጣቸው ሰማያዊ ክብር ያሳያል። ቁጥራቸው ባራት መገለጹ ምስጋና ረፍታቸው ረፍታቸው ምስጋና ሆኗቸው ለ24 ሰዓታት ሳያቋርጡ ጸሎትና ምስጋና ለእግዚአብሔር ማቅረባቸውን ለማጠየቅ ነው። አንድም 12 ነገድ እስራኤል እና 12 ሐዋርያት ምሳሌ ሲሆን 12 ሲደመር 12 24 ይኸውም የብሉይና አዲስ ኪዳን አባቶች በአንዱነቱ ነው። እንደ ሱራፌል በምድር በቤተ መቅደስ፣ እንዲሁም በሰማይ በገነት በመንግስተ ሰማያት ቅዱስ ቅዱስ ቅዱስ እያሉ የሚያመሰግኑ መሆናቸውን ያመለክታል። በዘመነ ብሉ ደብተራ ኦሪት እና መቅደስ ኦሪት በ24 ሰዓትም ሰሞን ተመድበው ያገለግሉ ነበር። ካህናት 24ቱ ካህናተ ሰማይ ምሳሌዎች ናቸው። ካህናተ ሰማይ ለእግዚአብሔር ምስጋና ሲያቀርቡ አክሊሎቻቸውን ከራሳቸው አውርደው ያለማቋረጥ ይሰግዳሉ። ሊቆ አባ ጊዮርጊስ ዘጋስጫን ሰማያዊ ስርዓትን እንዲህ ሲል ገልጸውታል። ካህናተ ሰማይ ቅዎማነ በአውዱ አክሊላቲሆሙ ያዋርዱ ቅድመ መንበሩ እንዘ ይሰግዱ ይርዱ ወይዘብጦሙ ሶበ ይበርቅ ነዱ። ካህናተ ሰማይ ሱራፌል መንበሩ ዚራ ቁሞ በሰፊው በፊቱ ይሰግዳሉ። የመለኮት እሳት ሲበርቅ እንዳይመታቸው ይንቀጠቀጣሉ። መጽሐፈ ሰዓታት የምስጋና ብሄበት ቤተ በተለየ ጸሎት ክፍሎች ይገኛል። ኦባቲዛቲ ለቤተ ክርስቲያን ስርዓተ መላእክት ቤተክርስቲያን ትትሜስል አት ቤተ ክርስቲያን በጽራ አርያም ዘላይሉ ለዚች ቤተ ክርስቲያን በሰማይ አገልግሎት አምሳሌ መላእክት አገልግሎት ስርዓት አላት። ቤተ ክርስቲያን በላኛው በሰማይ በጽራ አርያም ትመሰላለች እንዳሉ አባ ጊዮርጊስ ሰዓታት ሁሉ ሙዘዘ ወተር ዛሬም በመድሪያን ካናት ማጥንትና መስቀል ይዘው በመንበሩ ፊት ቆመው ሲያጥኑ የሚሰግዱት እንደዚሁም ኪዳን ሲያደርሱና ወንጀል ሲያነቡ መጠምጠሚያቸውን ነው ቅዱስ ከዚህ ስርዓት በመነሳት ነው። ሱራፌል በቤተ ክርስቲያን ስርዓት ልብሰ ተክህኖ ለብሰው ማዕጠንት ይዘው እንደሚሰግዱና ክሌላቸውን እንደሚዋርዱ ሆነው በስለስላሴ ግራና ቀኝ የሚሳለሙት ይህን አገልግሎታቸው ለማስታወስ ነው። እንደ እንደ ጸሎተ ዕጣን፣ ቅዳሴ፣ ማህሌቱ የመሰሉ የቤተ ክርስቲያን አገልግሎት ዘርፎችም ሁሉ ከካህናተ ሰማይ ህይወት የተወረሱ ናቸው። የቤተ ክርስቲያን የዜማ መሰረት ከሆነው የሊቁ ቅዱስ ያሬድ ዜማ ድርሰቱ የተቀበለው ከሱራፌል መሆኑ ሀሌሉያዋ ዜማ ዘሰማ በሰማይ መላእክተ ግናይ እንዘ ይብሉ ቅዱስ ቅዱስ ቅዱስ እግዚአብሔር መላ ሰማያት ወምድ ቅድሳተ ሰባቲ ከምስጋና ለእግዚአብሔር ሁሉ ቅዱስ ቅዱስ እግዚአብሔር እየትና ቅድስና በሰማይ በምድር መላ እያሉ ሲያመሰግኑ በሰማይ ከመላእክት የሰማው ዜማ ምንኛ ድንቅ ነው ከሚለው ከያርያም ክፍል ከሆነው ዜማ ጣዕመ ዜማ ለመረዳት እንችላለን። በአጠቃላይ ቤተክርስቲያን በቅዳሴ በማኅሌት ወሰዓታት ካህናተ ሰማይ አገልግሎታቸውና ስማቸው በሰፊው ሲጠራ ይኖራል። ሰልስቱ ደቂቅ እግዚአብሔር አራዊትና እንስሳትን ሁሉ ያመሰግኑታል በማለት እንደተናገሩ ካህናተ ሰማይ ሱራፌል ሌትና ቀን ምስጋና ሲያቀርቡ የክንፎቻቸው ድምፅ ሲሰማ ዶሮ እንደሚጮህ እና እግዚአብሔር እንደሚያመሰ እንደሚመሰገን በመጽሐፈ ስንት ስነ ፍጥረት እንዲህ ተብሎ ተጠቅሷል። ቀን በስድስተኛው ሰዓት የኪሩቤል ልመና ወደ እግዚአብሔር ይደርሳል። ሌት በአራተኛው ሰዓት ሱራፌል ለእግዚአብሔር ምስጋና ያቀርባሉ። በአስረኛው ሰዓት ሰማያት ይከፈታሉ፣ እግዚአብሔር የሰው ልጅ ጸሎት ይሰማል፣ የለምኑት ሁሉ ይሰጣቸዋል። በዚህ ሰዓት ከሱራፌል ከክንፎቻቸው ድምፅ የተነሳ ዶሮ ይጮሃል፣ እግዚአብሔር ያመሰግን የጤናል ስነፍጥረት ዘውድ እኛ የሰው ልጆችም የተፈርጠርነት አላማ እግዚአብሔር ስም መቀደስ መንግስቱን ለመውረስ መሆኑን በማስተዋል ስለ ግሩምና ድንቅ ስራ ሁሉ አቤቱ የኃይላት አምላክ እንደ አንተ ያለማን ነው፣ ስራስ ድንቅ ነው እያልን ዘወት አምላካችን ላመሰግነው ይገባል። በምድር በቤተ መቅደስ፣ በሰብይ በመንግስቱ ቅዱስ ቅዱስ እያልን እግዚአብሔርን ከቅዱሳን አምላይት ጋር ለማመስገን ያብቃን። ለእግዚአብሔር ምስጋና የሆነኛንም ካህናተ ሰማይ ጸሎት ይጠብቀን፣ በረከታቸው ይደርብን ለዘላለሙ